ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ እንኳን ወደ ቻናላችን በደህና መጣችሁ እያልን ዛሬ ይዘንላችሁ የቀረብነው ከዓለማችን ጣሪያ በላይ የሚገኙ ግርማ ሞገሳቸው የሚያስደምም፣ ድፍረትንና ጽናትን የሚፈትኑ የዓለማችንን አስር ረዣዥም ተራሮችን ነው። እነዚህ ተራሮች የተፈጥሮ ድንቅ ስራዎች ብቻ ሳይሆኑ ለብዙዎች የመንፈስ ጥንካሬና የጀብዱ ጥሪም ጭምር ናቸው። እስኪ አብረን ይህንን አስደናቂ ጉዞ እንጀምር። እነዚህ ተራሮች በከፍታቸው ቅደም ተከተል ከአስረኛ ደረጃ ጀምረን እስከ አንደኛ ደረጃ ድረስ እንመለከታለን። እያንዳንዱ ተራራ የራሱ የሆነ ታሪክ፣ ውበትና ፈተና አለው። የምንጠቅሳቸው ከፍታዎች በሙሉ ከባህር ጠለል በላይ ያሉ መለኪያዎች ናቸው። አስረኛ ደረጃ ላይ የምናገኘው በኔፓል የሚገኘውን አናፑርናን ነው። ይህ ተራራ 8091 ሜትር ወይንም 26545 ጫማ ከፍታ አለው። አናፑርና የሚለው ስም በሳንክሪስት የምህር አምላክ ወይም የምግብ አምላክ ማለት ነው። ይህ ተራራ ለመውጣት እጅግ በጣም አደገኛ ከሚባሉት ውስጥ አንዱ ሲሆን የመውጣት ስኬት መጠኑ ዝቅተኛ ከሆኑ ተራሮች መካከል ይመደባል። በዙሪያው ያለው የአናፑርና ጥብቅ ደን አካባቢ ለተፈጥሮ አፍቃሪያንና ለተጓዦዎች ተወዳጅ መዳረሻ ነው። ውበቱ ገዳይ ሊሆን እንደሚችል ማሳያ ነው። ዘጠነኛ ደረጃ ላይ የሚገኘው በፓኪስታን የሚገኘው ናንጋ ፓርባት ነው። ይህ ግዙፍ ተራራ 8126 ሜትር ወይንም 26660 ጫማ ከፍታለው። ናንጋ ፓርባት ማለት በኡርድኛ ራቁቱን ተራራ ማለት ሲሆን በአካባቢው ባሉ ሌሎች ተራሮች ያልተከበበ በመሆኑ የተሰጠው ስያሜ ነው። ገዳዩ ተራራ ዘኪለር ማውንቴን በሚል ቅጽል ስሙም ይታወቃል። ይህም ለመውጣት ካለው ከፍተኛ አደጋና በርካታ ተራራ ወጪዎችን ህይወት በመቅጠፉ የተነሳ ነው። የሩፓል ገጽ ወይም ሩፓል ፌስ በመባል የሚታወቀው የደቡባዊው ገጽታው በዓለም ላይ ካሉት ትልልቅ የተራራ ገጽታዎች አንዱ ነው። ስምንተኛ ደረጃን የያዘው ማናስሉ ሲሆን ይህ ተራራ በኔፓል ይገኛል። ማናስሉ ዘ ማውንቴን ኦፍ ዘ ስፒሪት The name derives from the 8163 ሜትር ወይንም 26781 ጫማ ነው። ማናስሉ የሚለው ስም የመንፈስ ተራራ ከሚለው የሳንክሪስት ቃል የመጣ ነው። በአንጻራዊነት ከሌሎች 8000 ሜትር በላይ ከፍታ ካላቸው ተራሮች ዘግይቶ በ1956 ለመጀመሪያ ጊዜ በጃፓን ተራራ ወጪዎች ተወጥቷል። በዙሪያው ያለው የማናስሉ ጥብቅ ደና አካባቢ ለተጓዦዎች ልዩ የሆነ የባህልና የተፈጥሮ ቅርስ ተሞክሮ ይሰጣል። ሰባተኛ ደረጃ ላይ የተቀመጠው ዳውላ ጊሪ አንድ ሲሆን በኔፓል ይገኛል። ይህ ተራራ 8167 ሜትር ወይም 26795 ጫማ ከፍታ አለው። ዳውላ ጊሪ የሚለው ስም ነጩ ተራራ ማለት ነው። ለአመታት የዓለማችን ረዥሙ ተራራ ተደርጎ ይታሰብ ነበር እስከ ኤቨረስት ተራራ ትክክለኛ ከፍታ መለካት ድረስ። ዳውላ ጊሪን ለመውጣት ፈታኝ ከሆኑ ተራሮች አንዱ ሲሆን፣ በተለይ በደቡባዊና በምዕራባዊ ገጽታዎቹ አስቸጋሪ ነው። ውድ ተመልካቾቻችን ይህን አስደናቂ ጉዞ አብራችሁን ስላደረጋችሁ እናመሰግናለን። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ አይርሱ። ሰብስክራይብ በማድረግም ቤተሰብ ይሁኑ። አሁን ወደ ቀጣዮቹ ግዙፍ ተራሮች እንሸጋገር። ስድስተኛ ደረጃ ላይ የምናገኘው ቾኦዩ ነው። ይህ ተራራ በኔፓልና በቻይና ወይንም ቲቤት ድንበር ላይ የሚገኝ ሲሆን ከፍታው 8188 ሜትር ወይንም 26864 ጫማ ነው። ቾኦዩ በቲቤተኛ የቱርኩይስ አምላክ ማለት ሲሆን ከ8000 ሜትር በላይ ከፍታ ካላቸው ተራሮች መካከል በአንጻራዊነት ለመውጣት ቀላል ከሚባሉት አንዱ ተደርጎ ይወሰዳል። ምንም እንኳን በዚህ ከፍታ ላይ ቀላል የሚለው ቃል አንጻራዊ ቢሆንም ለብዙ ተራራ ወጪዎች ወደ ኤቨረስት ለመውጣት እንደ መሰናዶም ያገለግላል። ማካሉ ዘ ፊፍዝ ሃይስት ማውንቴን ኢን ዘ ወርልድ። ጂኦግራፊካል ሎኬሽን ማካሉ ኢዝ ሲቹዌትድ ኢን ዘ ኖርዝ ኢስተርን ሪጅን ኦፍ ኔፓል ኒር ዘ ቦርደር ዊዝ ቲቤት ቻይና። አምስተኛ ደረጃ ላይ የተቀመጠው ማካሉ ሲሆን በኔፓልና በቻይና ወይንም ቲቤት ድንበር ከኤቨረስት ተራራ በስተምስራቅ 19 ኪሎ ሜትር ርቀት ላይ ይገኛል። ከፍታው 8485 ሜትር ወይም 27838 ጫማ ነው። ማካሉ ባለ አራት ገጽታ ፒራሚዳል ቅርጹ ልዩ ያደርገዋል። ለመውጣት እጅግ በጣም አስቸጋሪ ከሆኑት ተራሮች አንዱ ሲሆን፣ በተለይም የመጨረሻው የጫፍ ክፍል ከፍተኛ የቴክኒክ ችሎታን ይጠይቃል። አራተኛ ደረጃ ላይ የምናገኘው ሎቴሴ ነው። ይህ ተራራ በኔፓል እና በቻይና ወይንም ቲቤት ድንበር ላይ የሚገኝ ሲሆን ከኤቨረስት ጋር በደቡባዊ ኮል ሳውዝ ኮል በኩል ይገኛል። ከፍታው ስምንት ሺህ አምስት መቶ አስራ ስድስት ሜትር ወይንም ሀያ ሰባት ሺህ ዘጠኝ መቶ አርባ ጫማ ነው። ሎቴሴ በቲቤትኛ ደቡባዊ ጫፍ ማለት ሲሆን ይህም ከኤቨረስት አንጻር ያለውን አቀማመጥ ያመለክታል። የሎቴሴ ደቡባዊ ገጽ በዓለም ላይ ካሉት እጅግ ግዙፍና ገደላማ የተራራ ገጽታዎች አንዱ ሲሆን ቁመቱ ከሶስት ኪሎ ሜትር በላይ ነው። ወደ ሶስቱ ታላላቅ ተራሮች እየተቃረብን ነው። ሶስት ሶስተኛ ደረጃ ላይ የሚገኘው ካንቼንጁንጋ ሲሆን በኔፓልና በህንድ ወይም ሲኪም ድንበር ላይ ይገኛል። ከፍታው 8586 ሜትር ወይም ሀያ ስምንት ሺህ መቶ ስልሳ ዘጠኝ ጫማ ነው። ካንቼንጁንጋ ማለት አምስቱ የታላቁ በረዶ ውድ ሀብቶች ማለት ሲሆን ይህም አምስት ታላላቅ ጫፎች ላሉት ነው። በአካባቢው ህዝቦች ዘንድ እንደ ቅዱስ ተራራ ይቆጠራል። እስከ 1852 ድረስ የዓለማችን ረጅሙ ተራራ ተደርጎ ይታሰብ ነበር። ሁለተኛ ደረጃ ላይ የተቀመጠው ኬቱ በመባል የሚታወቀው ግዙፍ ተራራ ነው በፓኪስታንና በቻይና ድንበር ላይ የሚገኝ ሲሆን ከፍታው 8611 ሜትር ወይንም 28251 ጫማ ነው። ኬቱ ጨካኙ ተራራ ዘሳቤጅ ማውንቴን በሚል ቅጽል ስም ይታወቃል። ከኤቨረስት ቀጥሎ ሁለተኛው ረጅሙ ተራራ ቢሆንም ለመውጣት ግን ከኤቨረስት የበለጠ አስቸጋሪና አደገኛ እንደሆነ ብዙዎች ይስማማሉ። እጅግ ገደላማ፣ የአየር ንብረቱ ተለዋዋጭና የበረዶ ናዳ ስጋቱ ከፍተኛ ነው። እናም የዓለማችን ረጅሙ ተራራ የፕላኔታችን ጣሪያ በመባል የሚታወቀው ኤቨረስት ተራራ ነው። በኔፓል እና በቻይና ወይም ቲቤት ድንበር ላይ የሚገኘው ኤቨረስት 8848.86 ሜትር ወይንም 29031.7 ጫማ ከፍታ አለው። በትቤትኛ ቾሞሉንግማ የዓለም እናት አምላክ በኔፓልኛ ደግሞ ሳጋር ማታ የሰማይ ግንባር በመባል ይታወቃል። ኤቨረስትን መውጣት ለብዙ ተራራ ወጪዎች የሕይወት ዘመን ሕልም ነው። ፈተናው ከፍተኛ ቢሆንም፣ በየዓመቱ በመቶዎች የሚቆጠሩ ሰዎች ይህን ግዙፍ ተራራ ለመቆጣጠር ይሞክራሉ። ውበቱና ግርማ ሞገሱ በቃላት ለመግለጽ ያዳግታል። እንግዲህ ውድ ተመልካቾቻችን ዛሬ ከዓለማችን አስር ረዣዥም ተራሮች ጋር አስደናቂ ጉዞ አድርገናል። እነዚህ ተራሮች የተፈጥሮን ታላቅነትና የሰው ልጅን የመቋቋም አቅም የሚያሳዩ ሕያው ምስክሮች ናቸው። እያንዳንዳቸው የራሳቸው የሆነ ልዩ ውበትና ታሪክ አላቸው። ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። የትኛው ተራራ የበለጠ አስደነቃችሁ ወይም ቀጣይ በምን ርዕስ ላይ ቪዲዮ እንድሠራ ትፈልጋላችሁ? ከታች በኮሜንት መስጫው ላይ ሐሳባችሁን አካፍሉን። ይህ ቪዲዮ እንደተመቻችሁ ተስፋ እናደርጋለን። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። በሌላ አስደናቂ ርዕስ እስከምንገኝ ድረስ ሰላም ሆኑ።